በዛሬ ቪዲዮ ይዤላችሁ የመጣው ቶፕ ቴን ምርጥ የምላቸውን የቴኒስ ጌም ነው ይዤላችሁ የመጣው ማለት ነው። አብራችሁን ኑ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ ማለት ነው። ወደ ቪዲዮ፣ በአንደኛ ደረጃ ላይ ያስቀመጥኩላችሁ ጌም ኦፕን ወርልድ ፎር ቴኒስ ጌም ይባላል ማለት ነው። ይሄ ጌም በጣም ምርጥ ከሚባሉ የቴኒስ ጌሞች ውስጥ አንዱ ነው። እንዲሁም ደግሞ ይህን ጌም ያመረተው ፌመስ የሆነው ካምፓኒ ሎጂክ ስፖርት ነው ማለት ነው። እናም በጣም ምርጥ የሆነ ጌም ነው ማለት ነው። እንዲሁም ደግሞ ኦፕሮ ሎድ የሆነ ኤክስፒሪየንስ ያለው ማለት ነው። እንዲሁም ደግሞ ፌመስ የሆኑ የ ቴኒስ ተጫዋቾችም እንዳለ ፍሪ ናቸው ማለት ነው። በእነሱ መጫወት ትችላላችሁ ማለት ነው። እና በጣም ምርጥ የሆነ የቴኒስ ጌም ነው። ይህንን ቴኒስ ጌም እንድትጫወቱት ሪካመንድ አደረጋቸዋለሁ ማለት ነው። ተኛ ደረጃ ላይ ያስቀመጥኩላችሁ ደግሞ ኒው ካዥዋል ይባላል ማለት ነው። ምርጥ የሆነ የቴኒስ ጌም ነው ማለት ነው። ኒው ካዥዋል ቴኒስ ጌም ይባላል። ስሙን በስነስርዓት ፕሮናውንስ ላላረገው ይችላለሁ፣ እና ግን ከስር እጽፍላችኋለሁ ማለት ነው። እና ይሄ ጌም በጣም ግድ ከምላቸው የቴኒስ ጌሞች አንዱም ናቸው ማለት ነው። ይሄ ጌም እንዲሁም ደግሞ ሪሊስቲክ የሆነ ግራፊክስም አለው፣ እንዲሁም ደግሞ የተለያየ ቶርናመንቶች አሉት የቴኒስ ቶርናመንቶች ማለት ነው። እዛ ጌሙ ላይ ቶርናመንቱ ላይ ተሳትፋችሁ መጮት ትችላላችሁ ማለት ነው። እንግዲህ ወደ ቀጠው ነው ሶስተኛ ደረጃ እና በመጨረሻ ደረጃ ላይ ያስቀመጥኩላችሁ ደግሞ ሞደር ቴኒስ ጌም ይባላል። ይሄ ጌም ኦንላይን ፒፒፒ ነው የምትጫወቱት ማለት ነው። ይሄም ማለት ኦንላይን ቶርናመንቶች አሉ ማለት ነው። የኦንላይን ቶርናመንቶች ላይ ተሳትፋችሁ ነው የምትጫወቱት። እንዲሁም ደግሞ ኢስፖርት ቴኒስ አለው ማለት ነው። እሱ አይነት ጌም ላይ ነው ቶርናመንት የምትሳተፉት ማለት ነው። እዛ ላይ ነው በኦንላይን ላይ የምትጫወቱት ማለት ነው። ይሄ ጌም የኦንላይን የቴኒስ ጌም ነው፣ ሞደር ቴኒስ ጌም ማለት ነው። ኦንላይን ፒፒፒ ነው የምትጫወቱት ማለት ነው። እንዲሁም ደግሞ ኮንትሮሉም ስሙዝ የሆነ የቴኒስ ስሙዝ ኮንትሮለር ነው ያለው ማለት ነው። እንዲሁም ደግሞ ያው ምንም ስታክ አያደርግባችሁም ማለት ነው። ቢያዝ እንኳን ይሄ ከአራት ጂቢ ራም ወይ ከአምስት ጂቢ ራም ያላችሁ ሰዎች ይሄ ጌም ሊሰራላችሁ ይችላል። እንዲሁም ደግሞ ኮኔክሽናችሁ የኢንተርኔት ኮኔክሽናችሁ ትንሽ ፋስት መሆን አለበት ማለት ነው። ስታክስ ያደግባችሁ ለመጫወት ማለት ነው። የኦንላይን ፒፒፒ ቱርናመንት የምትሰ ምትሳተፉ ማለት ነው። እዛ ጌሙ ላይ ማለት ነው። እና የኢንተርኔት ፍጥነታችሁ ሀይ ቢሆን አሪፍ ነው ማለት ነው ላይክ የዛሬ ቪዲዮ ይህንን ይመስላል ማለት ነው። እነዚህን ምርጥ ምርጥ የምላቸውን የቴኒስ ጌም ነገሪያቸዋለሁ ማለት ነው። በቀጣይ ደግሞ በጣም ቤስት ከምላቸው ኮመንዴሽን የሌላ ጌሞች እስከምንገናኝ ድረስ ይህችን ቪዲዮ ላይክ ማድረጋችሁን እንዳትረሱ፣ እንዲሁም ላይስ ቻናል አዲስ ከሆናችሁ ውስጥ ያ ይህን ቻናል ሰብስክራይብ አድርጉት። ምርጥ የጌሚንግ ቻናል ነው ማለት ነው። የሞባይል የጌሚንግ ቻናል ነው ማለት ነው። እና ስለዚህ ያው ሰብስክራይብ እያደረጋችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ፒስ አውት